ይሄ ውሳኔ ደጋግሜ ደጋግሜ ደጋግሜ አስቤበት ነው ይህን ውሳኔ የወሰንኩት። ምናልባት ለአንዳንድ ሰዎች ሊያስደነግጣችሁ ይችላል። አንዳንድ ሰዎች ሊገርም ይችላል። ቀልድም ሊመስላችሁ ይችላል። ግን ደግሜ ደጋግሜ አስቤበት የወሰንኩት ውሳኔ ነው። እኔም በውሳኔ ደግሞ አልጸጸትም። ባለቀይ ጋር ትንሽ ጥሩ ያልሆነ ነገር ተፈጥሯል። በአካል አገኛታለሁ። ሩቅ ለሩቅ አይሆንም። መጀመሪያ አንተ በአካል መገኘት አለብህ። በቅርቡ ከፍቅር ጋር ትሆናላችሁ። እኔ ከሱ ጋር ጓደኛ መሆን ፈልጋለሁ፣ ፍቅረኛ ባለው። ምክንያቱም እሱን የመሰለ ሰው ከጎን የማጣት አልፈልግም፣ እና በሱ ያለኝ ስሜት ምንም ምንም አይነት ስሜት የለኝም ማለት አልችልም። ለሱ ግን ያንን ስሜት መደበቅ አለብኝ የግድ ግድ። እኔና እሱ ግንኙነት ማይሆን ከሆነ መለያየት ሞት ነው። ሰላም ሰላም፣ ጤና ይስጥልኝ፣ እንደምናላችሁ፣ ሰላም። በነገራችሁ ላይ ዛሬ ትንሽ ከሰሞኑ ስሜቴ ትንሽ ቀለል ያለ ስሜት ውስጥ ይገኛለሁ። ይሄ በተቻለው ምክንያት አንድ አዲስ ነገር አለ። ይሄንን አዲስ ነገር ልነግራችሁ ነው የመጣሁት በቅድሚያ ማመስገን የምፈልገው የፍቅር ቤተሰቦች ብዙ ብዙዎቻችሁ ማመስገን እፈልጋለው። ምክንያቱም በጣም በሀሳብ ስትደግፉ ነበር። እውነት ለመናገር ብዙ ሰዎች በውስጥ ራሱ እያናገራችሁ ያላችሁት እውነት ለመናገር አሪፍ አሪፍ መልእክት ነው ስታስተላልፉልኝ የነበረው። በጣም አመሰግናለው። ደስ የሚያል በጣም ነው ደስ ያለኝ። ሶ ያው እንግዲህ እንደነገርኳችሁ ዛሬ የመጠበት ጉዳይ በጣም ማለት ይህንን ውሳኔ ትልቅ ውሳኔ ነው የወሰንኩት ማለት ነው። ይሄ ውሳኔ ደጋግሜ ደጋግሜ ደጋግሜ አስቤበት ነው ይህንን ውሳኔ የወሰንኩት። ምናልባት ለአንዳንድ ሰዎች ያስደነግጣችሁ ይችላል ውሳኔ ለአንዳንድ ሰዎች ሊያስደነግጥ ይችላል። ለአንዳንድ ሰዎች ሊገርም ይችላል። ቀልድም ሊመስላችሁ ይችላል። ግን ደግሜ ደጋግሜ አስቤበት የወሰኑት ውሳኔ ነው። እኔም በውሳኔ ደግሞ አልጸጸትም። ያው በዛውም ልክ የሰዎች አንዳንድ ሰዎች አሉ የሚረሹ ማለት በጣም ጥሩ ያልሆነ አስተሳሰብ ያላቸው ሰዎች ምናምን አሉ። እንደዚህ አይነት ሰዎች ያው ከዚህ በፊት ተናግሬያለው ምንድነው አይጠፋም፣ በማንኛውም ሰው ላይ የሰው ተቃራኒ አይጠፋም እና ያው ያጠናክሩሃል እንጂ ሌላ ምንም የሚሆን ነገር የለም። እንዲሁም በዛ ነገር ላይ በጣም እንድትገፉ ነው የሚያረጓችሁ። የሰው ተቃራኒ ሲሆንብኝ በዛ ነገር ላይ ሞር ሰንትሬት እንዳደርግ እንድገፋበት ነው የሚያደርገኝ ማለት ነው። እና እልህ ይዞኝ ወደ ሌላ በጣም በያን ጉዳይ እንዲሁም እንዳልቶ እንዲሁም እንደ ፓወር ነው እንደ ኢነርጂ ነው የምጠቀመው። እንደዚህ አይነት ሰዎች ተቃራኒ ሆነው ሲመጡ ሆናለን እንደ ኢነርጂ ነው ኢነርጂ ነው የሚሰጠኝ። ስለዚህ እንዳልኳቸው ነውና፣ ያው በዛውም ልክ ብዙ ሰዎች ደግሞ በጣም ሽት የሚያደርጉ ሀሳብ የሚደግፉ በጥሩ ይሆናሉ ወይ አይሆንም ወይ አስብ ስትበደኝ ምናምን ያሉ ብዙ ሰዎች ደግሞ አሉ። በጣም አሪፍ አሪፍ ደጋግም አስብበት ምናምን ያስኬዳል ወይ ይሆናሉ በጣም አሪፍ አሪፍ ኮሜንት የሚሰጡ ሰዎች አሉ። ዛሬ ወደ መጠሩበት ስገባ፣ እንደምታውቁት ከሀገር ውጭ ነው ምሰራው ስሬ ማለት ነው ጊዜ ያው ወጣ እያልኩ ነው ሰራው ከሀገሬ እና አሁን አለቀዬ ዛሬ ከአለቀዬ ባስተወራ ነበረ እና አለቀዬ የጠየቁት አንድ ነገር ነበረ። ምክንያቱም ለመሄድ እፈልጋለሁ፣ ወደ አገር ቤት መሄድ እፈልጋለሁ፣ ሄጄ በአካል ማግኘት እፈልጋለሁ። ስለዚህ እሷን ለማግኘት በሚል ምክንያት ወደ አገር ቤት መሄድ ነው ማለት ነው። ይሄ ነው ትልቅ ውሳኔ። እንደነገሯችሁ ካለቀይ ጋር ትንሽ ትጋሩ ነገር ተፈጥሯል። ምክንያቱም ብሬክ መውጣበት ቫኬሽን መውጣበት ጊዜ አይደለም እና ያው ደስተኛ አልነበረም ምናምን። ዞሮ ዞሮ ሙሉ ለሙሉ ውሳኔ አልተወሰነም፣ ቃል ሙሉ ለሙሉ አላገኘውም። ዞሮ ዞሮ እኔ አካሄድ መሰረት ቃል ጠይቅ ያለው ግን እግዚአብሔር ያውቃል ይፈቅድልኛል ብዬ እያስባለሁ። ጥላ ምናምን ግን እሱ ፈቃደኛ ባይሆን እንዴ እራሱ ነው የምሄደው ማለት ነው። ስለሆነ ጥዬ ነው የምሄደው ማለት ግን እንደነገርኳችሁ ብዙ ጊዜ ምናምንና አጥራት ማች ይለኛል ብዬ አላስብም። እና የጠየቁት ደግሞ ብሬክ እንወጣበትን ረፍት እንወጣበትን ጊዜ አስቀድመህ ስጠኝ ነው። እና ከዛ ጋር ወደፊት ደግሞ እሚሰራለው እንደዚህ ዐይነት ነገር ነው ያልኩት። የሆነ ጉዳይ አጋጥሞኝ ነው ምናምን ነው የጠየቁት።

አልደረሰም የሚለው ነገር አይሰራም። ምናልባት ብቻ በቴክኖሎጂስ በአካል በጥርጣትና በአዋራት ፈልጋለው። ለዚህ ጉዳይ ነው ወደ አጋቤት የሚሄደው። ስለዚህ ያው በጣም በአጭር ጊዜ ውስጥ እና አገኛታለሁ ፍቅርን እና ደስ ያለኝ እሱን ይሄ ነው በቃ ደስ ያለኝ ነገር። ከዛ ውጪ ያለውን ቀጣይ ፕሮሰስ ያለውን ነገር አሳውቃችኋለሁ። አይ ሆፕ ጥሩ ነገር ይኖራል እያስባለሁ ብቻ፣ በአጠቃላይ ሊሆን የሚችለውን ነገር አሳውቃችኋለሁ ማለት ነው። ቤተሰቦች ከኔ ጋር ግጥ እየደገፋችሁ ያላችሁ ሰዎች በጣም አመሰግናለሁ በድጋሚ ያለው አዲስ ነገር ይሄ ነው። ሀገር ቤት ነው። ሀገር ቤት ፍቅርን በአካል አገኘታለሁ። በነገራችሁ ላይ ውጭ እንዳለሁ ምታቁ ልጆች፣ ከሀገር ውጭ እንዳለሁ ልጆች፣ አንዳንዶች ጥሩ አስተሳሰብ ያላቸው ልጆች ሩቅ ለሩቅ አይሆንም፣ መጀመሪያ አንተ አካል መገኘት አለብህ ምናምን ምናምን ብላችሁ የሰጣችሁ ኮሜንቶች በጣም ነው ደስ የሚሉት። ከዛ ውጭ ደግሞ እሱንም ያንንም ኮሜንት ምክንያት በማድረግ ነው፣ በነገራችሁ ላይ ወደ አይሮ የመጣው ይሄ ነገር ከዛም ኮሜንት በመነሳት ነው። ስለዚህ ያው በቅርብ ጊዜ ከፍቅር ጋር አንድ ላይ እንደምታዩን ተስፋ ያው ይሄን ነገር ስላችሁ እንደነገርኳችሁ ሊሆንም ላይሆንም ይችላል። እና ያው ይሄ ምንም እኔ ላይክ ሄዶ መገፋው ገፍቼ የሚሄደው ገፍቼ ሄድ ስላለብኝ ነው እንጂ ውሳኔው የእሷ፣ ውሳኔው የእሷ ነው፣ የፍቅር ነው ውሳኔ። እና የእሷን ውሳኔ ይቀበላል፣ የእሷን ውሳኔ ይቀበላል። ምን አይነት ውሳኔ ይቀበላል ይቻል? እሷን ውሳኔ ግን እቀበላለሁ፣ ግን ከአንድ በታው መስማት ፈልጋለሁ፣ እሷን ውሳኔ ማለት ነው። ስለዚህ ከዛ አንጻር ነው ማለት ነው። ውድ ቤተሰቦች፣ ለማንኛውም በቅርቡ ፍቅር ጋር ትሆናላችሁ መጠበቅ ፈቃድ ይህ ያለው ነገር